እንዴት ናችሁልን ዛሬም በምርጥ ፊልም መጥተናል። ላይክ በማድረግ ጀምሩ እያለን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ያው የምትባል ጎበዝ ና ጠንካራ ሰራተኛ የሆነች ልጅ እናያለን። በልጅነቷ ቤተሰቦቿን ያጣች ሲሆን በብዙ ስራዎች ላይም የተካነች ናት። አጎቷን ሻውን ከእንቅልፉ ተቀሰቀሰውና ቶሎ ብለህ ቆንቅ ክፈተው እንጂ አያቴ አንተንም እንድጠብቀህ ነግረኛለች ኮ። በተመሳሳይ ሰዓትም ሉዊታ አክተር። ችግር ስለገጠመው እረፍት ለማድረግ ወደ ድሮ መንደሩ ሲመለስ እናያለን። ያውም ከአጎቷ ጋር ተጫውታ ስለተሸነፈች ትምህርት ከመሄዷ በፊት ትዕዛዝ ለማድረስ ስትሄድ ሴትየዋ እርሻ ውስጥ እየተሯሯጡ የሚረብሿትን ልጆች እንድትይዝላት ትጠይቃትና ለመያዝ ስትሞክር ተደናቅፋ ትወድቃለች። ሉም ቆሞ ሲያያተናዳ አትረዳኝም እንዴ? ምን ቆመ ታይኛለን እሱም ስሟን ያነብና የልጅነት ጓደኛው እንደሆነች ቢያስታውስም እሷ ስላላስታውሰችው ግን ይናደድና ማዳመጫውን ሰበር ሽኮ ከመንገድ የዞርበኝ እሷም ተናዳበት ወደ ትምህርት ዋስትሄድ ስለረፈደባት በአጥር ትዘላለች። ክፍል ውስጥም አሳማውን ለጓደኞቿ እያሳየቻቸው ሰዓት ስላላገኘች ልታደርሰው እንዳልቻለች ትነግራቸውና አጠገቧ ባዶ ወንበር ስለነበረ እዛ ላይ ታስቀምጠዋለች። ከዛምሉ አዲሱ ተማሪ እንደሆነ ይነገራቸውና እሷ አጠገብ እንዲቀመጥ አስተማሪዋ ስታዘው ያው አይሆንም። አስተማሪዋም አንቺ ልጅ ክፍሉን እኳ አልገዛሹም ትላትና ጠገቧ እንዲቀመጥ ትነግረዋለች። እሱም በውስጡ ደስ እያለው ይቀመጣል። በዛም ሰዓት አሳማዋ ታምልጥና ክፍሉ ስለተረበሸ አስተማሪዋ ትናደዳለች። ያውም ለተፈጠረው ይቅርታ ለመጠየቅ አስተማሪዋ ጋር ስትሄድ ልሁን ታገኘውና የሆነ ሁሉ ባንተ ምክንያት ነው ብላ ስትጮህበት አስተማሪዋ ትናደድባትና ስትቆጣት እባክሽ የአጎቴ ስራ እኮ ነው። አስተማሪዋም አጎቷን ተወደው ስለነበረ ይቅር ትላታለች። ወደ ክፍል ተመልሳም እንደ መበቀልህ ክላስ እንዳለቀ ከጓደኞቿ ጋር በመሆን ሊያስፈራሩት ሲሞክሩ አስተማሪዋ በድጋሚ ታገኛቸዋለች። ሉም እቅዶ ስለተበላሸ ሽፉባታል። እሷም በጣም ተናዳ ቤቷ ስትሄድ ሻወር ቤት ውስጥ ታገኘውና ትጮኻለች። አጎቷም ይመጣና አባቱ የድሮ ጓደኛዬ ነበር ደውሎ ቤት እንድፈልግለት ሲነግረኝ ብሩ ውድ ስለሆነ ያንቺን ክፍል ሰጠውት። ያው አንቺ እቃ ማስቀመጫ ክፍል ውስጥ መቆየት ትቻያለሽ። እሷን በዚህ ይበልጥ ተበሳጭታ ከቤት ትወጣለች። ወዲያውም ዝናብ ስለዘነበ ሉ ጃንጥላ ይወረውርላትና ራስሽን ከዝናብ ለመጠበቅ ይረዳሻል። እሷም ተመልሳ ትገባና እቃዎቿን ትሰበስባለች። የቀሩትን እቃዎቼን ተንከባከብልኝ ብላ ስትወጣም ቢሮ ላይ የነበረውን ያስታውሳል። እሷ መጋዘን ውስጥ ፊልም ስታይ እሱም ታዋቂ መሆኑን ትደርስበትና ለጓደኞቿ ትነግራቸዋለች። ጠዋት ላይም ታዋቂ አክተር አልነበርክ እንዴ? ለምን ወደዚህ መጣሁ? ሻውም ባክሽ ታዋቂ አልነበረም ሰነፋክተር ስለሆነ ነው ወደዚህ የመጣው። ከቤት ሲወጡም አብረን እንደምንኖር ለማንም እንዳትናገር እሺ ግን ሳይክልሽን ከሰጠሽኝ የምንስማማው። እሷም ሳይክሏን ሰጥታ ልትሄድ ስትል እንዲሸኛት ይጠይቃታል። ወዲያው ግን የሰፈሩ አስተዳዳሪ ሎ የሚባል ታዋቂ አክተር ሰፈራቸው እንደመጣ ሲናገር ይሰሙትና፣ ለምንድን ነው ለአስተዳዳሪው የተናገርሽው? እኔ ለሱ አልተናገርኩም ለጓደኞቼ የተናገርኩት ተናገርኩት ግን አንዱ ተማሪ የእሱ ልጅ ነው። በዚህና ደድባትና ጥሏት ይሄዳል። ያው ክፍል እንደደረሰችም ሁሉም ተማሪዎች ከበውት ታገኛለች። እሱም ሊበቀላት ስለፈለገ ከእሷ ጋር አብረን ስለምንኖር ፎታችሁን በእሷ አላኩልኝና ና ፈርምላችኋለሁ። ሁሉም እሷ ጋር መተው ሲሰበሰቡን በጣም ትናደድበታለች። እሱም ሳያንሳት ፍቅረኛሞች እንደሆኑ መዋራት ይጀምራል። ከዛም እሷ ለመበቀል ትወስናለች። እሱም ትንሽ ረፍት ለማግኘት በማሰብ አንድ ክፍል ውስጥ ይገባና ለጓደኞቹ ያደረገውን ሲነግራቸው፣ ያው ላይ እንደዛ ማድረግ እንዳልነበረበት ይነግሩታል። በዛውም እንቅልፍ ይወስደዋል። ሲነቃም ፊት ለፊቱ ያገኛትና ከዛም አይስክሬም አካፍላ ስትሰጠው ትልቁ እንደሚፈልግ ይነግራትና ይወስድባታል። ወደ ቤት ሲመለሱም ወደ እርሻ ትወስደዋለች ለሁሉም ታዋቂ አክተር ሊረዳቸው እንደመጣ ትናግራቸዋለች። ከዛም የሷን ስራ እያሰራችው ትበቀለውና ሲጨርሱ የአሳማው ባለቤት ከሆነው ልጅ ጋር ይገናኛል። አሳማውም ልታደርገው ነው በጣም ስላስቸገረ ዛሬ ማታ እንበለዋለን። ሉም ስላዘነለት ይዞት ይጠፋል። ማታ ላይ ቤት ሲመለስም ያው ታገኘውና ምን እንዳደረግ ካውቃለሁ ከተማ እያለክ ከዳይሬክተር ጋር ተጣልተን የመጣኸው እዚህም ችግር ለመፍጠር እየሞከርክ ነው እንዴ? ከዳይሬክተሩ ጋር እኮ የተጣላሁት የሆነች ልጅን ሲያስቸግራቸው ነው። እንደዛ ከሆነማ ትክክለኛውን ነገር ያደረግከው። ስለዚህ ሌላ ሰው እንደወቀሰኝ አትወቅሽኝም ማለት ነው? አዎ፣ እንዲያውም ደውለትና መቼም ይቅርታ እንደማትጠይቀው ንገረው። እሱም ከረጅም ጊዜ በኋላ እረፍት ይሰማዋል። ሌሊት ላይ ምሲባንን ፊት ለፊቱ ያገኛትና ሊቀሰቅሳት ቢሞክርም ሳይሳካለት ይቀራል። እሱም በጣም ተጠግታው ስለነበረ ይጨንቀዋል። ጠዋት ስትነሳም ከራሷ ስር ማዳመጫውን ሊወስድ ሲል ታየውና ትጮኋለች። አንቺ ከሆነሽ የመጣሽው ልታማልኝ እየሞከርሽ ነበር እንዴ? እሷም በቴስታ ብላው ትወጣለች። ሻውም ሶፋ ላይ እንዳደረ ይነግራታል። ቁርስ እየበሉም አባቱ ሲደውል ያው ስልኩን ትቀበለውና ስራዋ እንዳትሰራ እያስቸገራት እንደሆነ ስትናገር አብሯት እንዲሰራ ካልተስማማ እንድትደውልለት ይነግራታል። እሷም ከአሁን በኋላ የምልህን ካልደረግ ለመንደሩ ሰው በሙሉ ነው የተቀዳውን ማሰማቸው። ምንም ምርጫ ስላልነበረው ያለችውን በሙሉ ያደርጋል። እና ምን ያህል እየለፋች እንደሆነም ያያታል። ከዛም ሊያናድዳት ስለፈለገ ደብተሯን ውሃ ውስጥ እንደከተተው ይነግራታል። ግን ሳያስበው የምርም ውሃ ውስጥ ገብቶ ስለነበረ በጣም ታለቅሳለች። እሱም ወደ ጓደኞቿ በመሄድ ስለ ደብተሩ ሲጠይቅ የሰፈሩን ሰዎች ያለባቸውን እዳ በሙሉ የምትጽፍበት እንደሆነና እሱ ከሌለ በምንም ብሯ መቀበል እንደማትችል ይነግሩታል። በሁኔታው ማዝኖ ሊያገኛት ሲሄድ በመዶሻ ድንጋዮቹን እየመታችው ያያትና፣ አሁንም ተነደሽብኛል? አይ አሳ ለመያዝ እየሞከርኩ ነው ከዛ ይረዳትና አብሮ እየተመገቡ ይቅርታ እንደዛ ለማድረግ አስቤ አልነበረም። ችግር የለውም። አዲስ ዘፈን ለመስራት እየሞከርክ ነው? ከማዳመጫ ህንተተ ተፈጥሮን ብትሰማ የተሻለ ይሆን ነበር። እሱም በሀሳብ ይስማማል። ማታ ላይም ጉዞ ልትሄድ እንደሆነ ትነግረውና አብሯት እንዲመጣ ትጠይቀዋለች። ከሄደ በኋላ ግን እሷ ከጓደኞቿ ጋር ዘና እያለች እሱን ስራ እንዲያግዛት እንደጠራችው ሲገባው ይነደዳል። ይህ ባስ ብሎም አብሮት ይታወን የነበረ እዩ የሚባል ተዋናይ ሲመጣ ታደንቀው ስለነበረ ከእሱ ጋር ሙሉ ጊዜዋን በማሳለፉ አይበሽቃል። እዩም ያውን ተወዳታለህ አይደል? አይ አልወዳትም። ማታ ላይም የእሷ ክፍል ውስጥ እንዲቆይ ሉን ታሳምነዋለች። እሱም እንደሚስማማ ሲነግራት እዩ እሱ የምትጠይቀውን እምቢ ማለት እንደማይችልና እንደሚወዳት ይነግረዋል። ጠዋት ልሄድ ሲልም የእሱ ማስታወሻ እንዲሆናት ብዙ ነገሮችን ይሰጣትና ሉ ወደዚህ የመጣው በጥሉ ምክንያት ብቻ አይደለም ድብርቱ ውስጥ ስለገባም ነው። እሷም ጥፋተኝነት ስለተሰማት ስለ ድብርት ማጣራት ትጀምራለች። ከዛም የእዩ ፎቶዎች በየቦታው ስለነበረ ተናዶ ምግብ መብላት እንደማይፈልግ ሲናገር አንዱ የድብርት ምልክት እንደሆነ አስባ ትከተሏለች። የትምህርት ቤቱ ጣራ ላይ ስታየውም እራሱን የሚያጠፋ መስሏት ትገፈትሯለች። እሱም ግራ ተጋብቶ ምን እያደረግሽ ነው ጅና እንዴ ብላ ስልኳ ሲወድቅ አንስቶ ይመለከተውና ስለ ድብርት የተጻፈውን ያየዋል። በሁኔታውም ለመጠቀም ወስኖም ማታ ላይ ህይወቱ እንደሚጠላ እየተናገረ ያለቅሳል። እሷም ለጓደኞቿ በሙሉ ትናገርና በሄደበት ሁሉ ይከተሉታል። ማታ ላይ እራሱ ክፍል መጥተው ይተኛሉ። እሱም ሰልችቶት ስለነበረ ተደብቋቸው ሲወጣ ዳይሬክተሩ ይቅርታ ጠይቆት አብሮት እንዲሰራ ይማጸነዋል። ይህ የተፈጠረውም ይሁ ስራ ላይ ያለ የቀረጸው ቪዲዮ ታዋቂ በመሆኑ ነበር። በዛም ሰዓት ያው እንደሌለት አስተውልና ጓደኞቿ እንዲፈልጉት ትልካቸዋለች። በድንገትም ጓደኞቿ ያገኙትና አስረው ወደ ቤቱ ሲወስዱት እያለቀሰች ያገኘትና አፉ ላይ ያለውን ካልሲስ ታነሳለት። አንቺ ቆይ ምን አይነት ጅነሽ? እኔ ምንም ድብርት የለብኝም ብሎ ሲጨብባት መልስ አካል ሲሆን ታጎርሰዋለች። እሱም ከሄዱ በኋላ ይቅርታ ለአንተ ተጨንቄ ስለነበረ ነው። ችግር የለውም ስታለቅሽ እኔም ከፍቶኝ ነበር። ግመንም አታስቢ ነገ ስለምሄድ ከአሁን ወዲያ ችግር አልፈጥርብሽም ይላትና በሰማችው ነገር ትከፋለች። ወደ ጣራው ላይ ሲወጣም ሻው የምሩ ሊሄድ እንደሆነ ይጠይቀውና የሚያስደስተውን ነገር ማድረግ እንዳለበት ይነግረዋል። እሱም የሚያስደስተው ከየው ጋር መሆን እንጂ ፊልም መስራት እንዳልሆነ ያስብና ለዳይሬክተሩ እንደማይመጣ ይነግረዋል። በነጋታውም ያው ለሰራችው ይቅርታ ጠይቃ ለሁሉም እውነቱን ታብራራለች። ሉምን ደሞ ሄዲ ነግራትና አብረው ጊዜ ያሳልፋሉ። ምሳ እየበሉም ዘፈኔን ጨርሼ ስልክላቸው ብር ሰጥተውኛል፣ በደብተሩ ምክንያት አጣሽውን ብር ይመለስልሻል። ደስ ይላል። ለሻው መኪና መግዣ ይሆነዋል። በቅርቡ ከተማ ሄዳለሁ፣ ለምን አብረሽኝ አትመጭም? በምንም ታምር ከተማም ሄድ አልፈልግም ብለው ጥለው ትሄዳለች። እሱም ግራ ተጋብቶ ጓደኞቹን አስጠይቃቸው ቤተሰቦቿንም ሆነ አያቷን ያጣችው ከተማ ሄደው በነበረበት ጊዜ እንደሆነ ሲነግሩት በጣም ያዝንና ሊረዳት ይወስናል። ከዛም ሻው ጋር ተመካክረው በተኛችበት ይዟት ይሄዳል። ከተማ ሲደርሱም ትነቃና ልብሷን እንድትቀይር ቢነገራትም አልፈልግም ብላ ትቀራለች። አይኗንም እንደጨፈነችም ሙዚቃውን ለመፈራረም ጓደኛው ሬስቶራንት ጋር ይሄዳሉ። ጓደኛውም ከያው ጋር ሲያወራና ሲስቅ አይታው አሁን የበለጠ ደስተኛ እንደሆነ ትነግረውና መኪና ለመግዛት አብረው ይሄዳሉ። መኪና ውስጥም የአይኗን ሽፋን ታወልቀውና የጓደኛውን ሊፕስቲክ ታደንቅለታለች። እሱም ያሸፉባትና ይነድዳታል። መኪናውን ገዝተው ሊወጡ ሲሉ መልስ አይኗን ትሸፍናለች። እሱም መዝናኛ ቦታ ይወስዳትና ሁሉም መጫወቻዎች ላይ አይኗን ጭፍና ትዝናናለች። ሲወጡም ማዝሏ ትሄድ እና ሲደክመው ያወርዳታል። በቃ አሁን አይንሽን ግለጪ፣ የሚያስፈራ ቦታ አይደለም፣ ያለ ነው እምሪ ካልሽ ጥዬሽ ነው የሚሄደው እምቢ ስትለው ጥሏት ሄድና ፈርታ ትቀመጣለች። ከዛም የሆነ ሰው አይኗን ይገልጥባታል። ፈርታ ስትደናበርም መኪና ሊገጫት ሲል ይደርስና ያቅፋታል። ብቻሽን ስለተውኩሽ ይቅርታ አድርጊልኝ፣ ግን ቀስ ብለሽ አይንሽን ክፈችው። እሷም እንዳላት ታደርግና መብራቶቹ ቆንጆ እንደሆኑ ታደንቃለች። ከዛ በኋላም ወደ መንደራቸው ይመለሳሉ። በቀጣዩ ቀን ማስተማሪዋ ያውና ጓደኛዋ ውጤታቸው ዝቅ እንዳለ ተናግራ ለሁለቱም እንዲያስጠናቸው ሰው ትመድብላቸዋለች። ጓደኛዋም ልጅቷን ይወዳት ስለነበረ በደስታ ለማጥናት ቢስማማም ያው ግን ሉ እንዲረዳት ስለማትፈልግ ብቻዋን ለማጥናት ትሞክርና እንቅልፍ ይወስዳታል። አጎቷ እንዲረዳት ብትጠይቀውም አንድ ላይ ተያይዘው ይተኛሉ። ምርጫ ስላልነበራትም ሉ እንዲረዳት ተጠይቀውና በየሄዱበት ማንበብ ይጀምራሉ። ማታ ላይም ስለደከመው እስተኛ ምን እየሰማ እንደሆነ ማወቅ ፈልጋ ኤርፎን ውስጥ ልጅ እያሉ እንደምታገባው ቃል የገባችለትን ሲሰማ ድሮ እንደሚተዋወቁ ታስታውሳለች። እሱም ሲነቃ እንደሰማችሁ ያውቅና የሚለው ሲጠፋበት ምን እንደሚል ሳትሰማው እንዳቆመ ታስመስላለች። ለጓደኛውም የተፈጠረውን ትነግራታለች። የፈተና ውጤት ሲመጣም ሁሉም ጥሩ ስለሰሩ አስተማሪ ረፍታቸውን በደንብ እንዲጠቀሙበት ትነግራቸዋለች። እነሱም ተሰብስበው ጉዞ ሄዱና ይሁና ጓደኛውም ይቀላቀሏቸዋል። ከዛም ያው ወደሆነ አስፈሪ ቦታ እንዲሄዱ ታሳምናቸዋለች። እንደደረሱ መንፈስ ያዩ ይመስላቸውና ይረበሻሉ። የኢዩ ጓደኛም መንፈሱን እንደፈራችው ተናግራ ሉን ስታቅፈው ያው ታያትና ተናዳ ስትሄድ ሉ ይከተላትና ሻው የነገራት ክፍል ያገኙታል። ሊወጡ ሲሉ ሻውና አስተማሪዋ ሲመጡ ተመልክተው ይደበቃሉ። እነሱም ፍቅራቸውን ሲገላለጹ ያው ገብታ ታስቆማቸዋለች። ከዛም ቤት ሲደርሱ እንዴት አስተማሪዋን እንደወደዳት ስጠይቀው ሉ የራሱን ውሳኔዎች ለመወሰን ያህል እኮ ትልቅ ሰው ነው። ከዛም ሁሉም ጓደኛሞች ተሰብስበው ይተኛሉ። ሻው ይጠራቸውና ሲያድጉ ምን መሆን እንደሚፈልጉ ይጠይቃቸዋል። ሁሉም የሚፈልጉትን ይናገራሉ። ያውም እዚሁ ከእሱ ጋር መኖር እንደምትፈልግ ትነግረዋለች። በቀጣዩ ቀንም አዲስ መንገድ ሊሰራ ስለሆነ ሱቃቸው እንደሚፈርስ ይነገራቸውና ሻው በመስማማቱ ይጣላሉ። ሉም እሷም ማስከፋት ስላልፈለገ እንዳይፈርስ ይደግፋታል። እሷም ሱቁ እኮ ቤቴ ነው፣ እሱ እንዴት ይፍረስ ትላለ ብላ ከቤት መውጣት ምን እንደሚመስል እንዲመለከት ብላ ሻውን ከቤቷ ታባረዋለች። በአጣሌ የሰፈራቸው አሮጊት ቤቷ ተወስደውና ልጅ እያለ ያበረታታችው እሷ እንደነበረች ነግረው እያመሰገናት ብዙ ይጠጣሉ። ሉም ወደ ቤት ሊወስደው ሲመጣም ሱቁ ከተሸጠኮ ያው ወደ ከተማ ሄዳ የምትፈልገው እንድታደርግ ብዬ ነው የተስማማሁት። ሉ በሰማው ነገር ስላዘነ እሷን በማሳመን እንደሚረዳው ቃል ይገባለታል። ጠዋት ላይ ምሻው ቤቱ እንዲወስድና እሷ ሱቅ ውስጥ እንደምትኖር ተስማምተው እቃዎቿን ወደ ሱቅ ስትወስደው ሉ የምታደርጊው ነገር ግን ትክክል አይመስለኝም ለምን አንተ ትምህርትህ እንዳለቀ እኮ ወደ ከተማ ትሄዳለን፣ እኔ ብቻዬን ነው እዚህ የሚቀረው። እሱም ስለ እሱ ግድ እንደማይሰጣት ተናግሮ ጥሏት ይወጣል። ጓደኞቿም በእሱ ሀሳብ ስለተስማሙ የበለጠ ትነድዳለች። ትንሽ ቆይቶም ከውጭ ድምፅ ሰማና ስትወጣ የሆነ ሰው ሱቁን ለማቃጠል ሲሞክር ትደርስበታለች። ስትታገለውም ሻዊ ደርስና ያግዛታል። ከዛም ሉ ይመጣና ፖሊስ ጠርተው ሰውየውን ያስይዙታል። እሷም በድርቅናዋ ምክንያት የሚወዷት ሰዎች ሊጎዱ እንደሚችሉ ማሰብ ትጀምራለች። ሉም አብሯት ተቀምጦ ሱቁ የአየትሽ ማስታወሻ ስለሆነ እንደምትወጂው አውቃለሁ ግን እሷም ብትሆን እዚህ ለመቆየት ብለሽ ህልምሽ እመተውሽን ብትሰማኮ ደስተኛ አትሆንም። እሷም ከአየቷ ጋር ያሳለፈችውን ስታስታውስ ሻው ልክ አይቷ እንደምታደርገው ኮኳ ይዞላቸው ይመጣና ይታረቃሉ። እሶም ሱቁ እንዲፈርስ ትስማማለች። በቀጣዩ ቀንም ያው ሁሉም ወንዶች በግድ ስራ እንዲያግዟ ተጣራና በመሐልም የሉ ጓደኛ ፍቅሩ እንደገለጸላት ሲጠይቅ ሁሉም ይሰሙታል። ሉም በዚህ ቢያፍርም ልጆቹ ግን ከመጀመሪያውም አውቀውት እንደነበረ ይነግሩታል። ከዛም ጓደኛቸው ለሚወዳት ልጅ ፍቅሩን እንዲገልጽ ብለው ለመርዳት ሲያለማምዱት ሉ እንደሚወዳት ይናገራል። እሷም የእውነቱን ይሆን አይሆን ስላላወቀች ግራ ትጋባለች። የባስ ብሎ ምን አይነት ወንድ እንደምትወድ ይጠይቃትና ምንም ሳትነግረው በፊት ስልኩ ይጠራል። እሷ ምን ስላለመስጠት ስለፈለገች የስልኩን ፓስወርድ ስጠይቀው ትንሽ ካመነታ በኋላ ቁጥሩን ይነግራታል። እሷም ለምን ለመናገር ጊዜ እንደወሰደበት ስጠይቀው ምን እንደሆነ አለማስታወሷን ያስተውላል። ጓደኛቸውም የሚወዳት ልጅ እንደምታገባ ይሰማና ይዟት ይሮጣል። ከዛም እንደሚወዳት ይነግራትና እንደምታስብበት ትናገራለች። ያውም የነገራትን ቁጥር ስትፈልገው ሶሻል ሚዲያ ላይ ስለ እሷ የጻፈውን ታገኘውና እያሸፈባት ስለመሰላት ተጫውበትና ጥላው ትሄዳለች። እሱም የቁጥሩ ትርጉም ፍቅር ማለት እንደሆነ እያሰበ ይከተላታል። እሷም ማታ ላይ የጻፋቸውን ስታነብ የልጅነት ጓደኛውን እንዳገኛትና እሷ ግን ልታውቀው እንዳልቻለች የጻፈበትን ላይክ ታደርገዋለች። እሱም ይህንን ሳይ የምር እንዳወቀችው ውስጥ ስጠይቃት እንዳወቀችው ውስጥ ስትነግረው ደስ ይለውና አዲስ የሰራውን ዘፈን ልኮላት ሁለቱም በጣም ደስ ይላቸዋል። በነጋታውም እንደ ድሮ መጣላታቸውን ትተው በፍቅር ያውራሉ። ምግብ ሲበሉም ይገባበዛሉ። ሉም አዲስ ሙዚቃ ልሰራ ነው፣ አብረሽን ትመጫለሽ? እሷም ቀሚሷን ለብሳና አምሮባት ፊት ስትቆም ይደነቃል። ከዛም ቀኑን ሙሉ አንድ ላይ ያሳልፋሉ። ሲመለሱም ሻው አባትህ ያባስተቀይ ትልኮልሃል። ሉ ስለዚህ ጉዳይ ባያውቅም ያው ተናዳ ስለነበረ ለምን እንደምትሄድ ቀድም አልነገርከኝም? ሊያብራራላት ቢሞክርም ምንም ሳትሰማው ጥላው ትሄዳለች። በነጋታው ማሮጊቷ ሴት ጋር ስራ እያገዛት ቀኑን ሙሉ ምንም ሳያወሩ ይውላሉ። ማታ ላይም ሻው ሴትዮዋ እንደሞተች ነግራቸውና ለቀብሯ ይሄዳሉ። ሲመለስም ሴትየዋ ለሉ መልእክት መልክ አስቀምጣለታለች። ሲከፍተውም ያው አናናሶች ለሱ ብላ በየአመቱ ታስቀምጥለት እንደነበረ ትነግረውና ወደ አስፈሩ ቤት እንዲሄድ ትነግረዋለች። እዛ ሲደርስም ሻው ለአስተማሪዋ እንድታገባው ጠይቋት ስትስማማ ያያቸዋል። ከዛም ከያው ጋር በድጋሚ ላለመጣላት ቃል ተገባብተው ይታረቃሉ። እሱም በየአመቱ ለእኔ ብለሽ አናናስ ስላስቀመጥሽ አመሰግናለሁ። ከአሁን በኋላ መቼም ጥይሽ ላለመሄድ ቃል ገባለሁ። ከቀናት በኋላም ሻውና አስተማሪዋ ይጋባሉ። ጓደኞቹም ከሚወዳት ልጅ ጋር አንድ ዩኒቨርሲቲ ለመግባት ቃል ይገባባሉ፣ እና ያውም አንድ ላይ ጊዜ ሲሳልፉም ያሉ አባት ይመጣል። እናም ወደ ከተማ እንዲሄድና ትምህርቱ ላይ እንዲያተኮር ሲነግራው፣ አይ እኔ እዚህ መሆን የምፈልገው፣ ተው እባክህ፣ እንደሚሳካልህ አስበህ አይደለም መቼም፣ አንተ እኮ ውድቀት ነህ። በዚህ ያው ትናደድና እንደ እሱ ልትለው አትችልም፣ በጣም ስኬታማ ሰው ነው የሚሆነው። እሱን ስለደገፈችው ደስ ቢለውም፣ እሷ ግን ከአባቱ ጋር እንደዛ በማውራቷ ትከፋለች። እሱም አባቴ ላይ ብዙ አትናደጂበት፣ ሁሌም እንደዛ ነው የሚያወራው። እሺ ከፊቴ ዞር በል በል ተለውን። የአባትየው ክፍል ትገባለች። እሷ ላይ ያለበትን እዳ እንደከፈለ ስትነግረው የያዘችውን ደብተር ያየውና በጣም ጎበዝ ልጅ ነሽ፣ እኔም ልጅ እያለው እንዳንቺ ነበርኩ። በጣም ጥሩ የሆነ ወደፊት ይኖርሻል። እኔ እንደደገፍከኝ እሱንም ደግፈው እሺ፣ እኔም እንደ አባት ደግፈዋለሁ። ሉሄንን ሁሉ በር ላይ ቆሞ ሲሰማ ይቆይና ደስ ይለዋል። በያነጋተውም አባቱ አሰልጣኝ ቢኖርህ የበለጠ ጥሩ የሆኑ ነበር አይ እኔ ግን ይህንን ቦታ ጥዬ መሄድ አልፈልግም። ያው ይህንን ሰማና ህልምህን የሚደግፍ ከሆነ መሄድ እኮ አለብህ። ወደ ቤት ስትመለስም የሁለቱም እቃዎች እንደሌሉ ታስተውልና ሻውኔት እንዲሄዱ ትጠይቀዋለች። እሱ እንደ ተመለሱ ሲነግራት ሳይነግራት ትቷት በመሄዱ ምርር ብላ ታለቅሳለች። ሉም መጥቶ ፊቱ አይቆምና አንቺ ጅል ማልቀስሽን አቁሚ የእናቴን መቃብር ለመጎብኘት ብቻ ነበር ሄድ ነው። እሷም አኩርፋ ስትሄድ ይከተላታል። ከዛም አደናቅፎት ሲወድቅ ትስቅበታለች። ከዛም እሱ ከዚህ እንዲሄድና እሷን ፈተናውን አልፋ ከተማ ያለ ዩኒቨርሲቲ ለመግባት ትስማማለች። እሱን መሸኛ ዝግጅት ያዘጋጁናም ጓደኞቿ ከመሄድ በፊት እንደምትወዳት ልትነግራት ይገባል። እሱ ደግሞ እራሷ እንድትጠብቅና ተመልሰው እንደሚገናኙ የሚናገር ቅጂ ያሰማታል። እሷም የሚበሩ ነፍሳትን ሰጠውና ይህንን ሰዓት እንድትረሰው አልፈልግም። ከዛም በነጋታው ሲሄድ እያለቀሰች ስለነበረ አቅፏት መቼ ማረሳሽም እንደዋወላለን። ከዛ በኋላ ግን ትምህርቷ ላይ ማተኮር ተቸግራ የነበረ ቢሆንም ከትንሽ ጊዜ በኋላ ግን ትምህርቷ ላይ ታተኩርና ከጓደኞቿ ጋር በመሆን ፈተናውን ያልፋሉ። ከዛም የሚፈልጉት ዩኒቨርሲቲ ስለገቡ ያከብራሉ። እናም ለሷ ልደት ወደ ድሮ ትምህርት ቤታቸው ተደብቀው ሲገቡ ክፍሉ ውስጥ ሆኖ ሁሉንም ነገር አሳምሮ ይጠብቃታል። ለምን ይህንን ሁሉ ጊዜ ጠፋ? አባቴ ፈተኔን እስካልፍ እንዳላገኝሽ ነግሮኝ ነበር። አሁን ግን አንድ ላይ እንድንሆን ፈቅዶልናል። ከዛም ፍቅራቸውን ይገላለጹና ሱቁ ፊት ፎቶ ሲነሱና ስለ ወደፊታቸውም እያሰቡ ሲደሰቱ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ ማድረግ አይረሳ። በሌላ ምርጥ ፊልም እስከምንገናኝ ቻው።